ሰላም ውድና የተወደዳችሁ የአዴ ድራማ ተከታታዮች፣ ሰላም እንዴ ናችሁ? ሁላችሁንም ሰላም ብያለሁ። ለቻናሉ አዲስ ከሆናችሁ ላይክና፣ ሸር ሰብስክራይብ ማድረግ እንዳረሱ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። በዛሬው እለት እንግዲህ በአዴ ድራማ ላይ እንግዲህ ባርኮትና ደብ ፊት ለፊት ተፋጠዋል ማለት ነው። ጋይስ፣ ወይ ፍቅር ወይ ፍቅር አለ በነገራችን ላይ ማለት ነው ባርኮት በጣም ጥፋተኛ ነህ፣ ማለት ነው። አሁን ደግሞ ከአዴይ ጋር ያለው ነገር በጣም የሚያስጠላ ነገር ነው ማለት ነው። በቃ አዴይ ወይ የደብ ትሆን ወይ ደግሞ የባርኮት ትሆን፣ ሁለታቸውም ዝብርቅርቅ ያለ ስሜት ውስጥ ማለት ነው። ደብ በጣም ነው የሚያፈቅራት ማለት ነው አዴይን። እና አዴይና ደብ አንድ ላይ ቢሆኑ በጣም ደስ ይለናል ማለት ነው። ባርኮት ደግሞ በጣም ነው የሚያሳዝነው። በነገራችን ላይ ግን አጠፋ ማለት ነው። ቤዛ ስትመጣ አዴን ጥሎ መሄድ አልነበረበትም የእውነት ስነግራችሁ ማለት ነው። እና አሁን ላይ መስዋዕትነት ሊያስከፍለው ነው ባርኮትን ማለት ነው። ጋይስ፣ ወይኔ ወይኔ! እዮሲ ደግሞ ዛሬ እንግዲህ ከአዴ ድራማ ጋዎች ጋር ተቀላቅሏል ማለት ነው። ገና ከመምጣቱ እንግዲህ የጥፊ መዓት ፊቱ ቲማቲም እስከሚመስል ድረስ በጥፊ አቀባበል አድርገውለታል ማለት ነው። አደይ እና ለምለም የሚመቻቸው ማለት ነው። ሴት ልጅ ክብሯን ስታስጠብቅ እና ሴት ልጅ ለራሷ ትልቅ ቦታ ስትሰጥ በጣም ደስ ይላል ማለት ነው እና በክብራችሁ ስለማትደራደሩ እናመሰግናለን። ጥሩ ትምህርት ነው እያስተማራችሁ ያላችሁት። የማንም ዝንብ መጥቶ ሊነድፋችሁ አይችልም ማለት ነው። ሴት ልጅ እንደ ንብ እንጂ እንደ ዝንብ የትም ቦታ አትገኝም ማለት ነው። ይሄ ደግሞ እዮሴ። በደንብ አድርገው በጥፊ እንግዲህ እስከሚተክስ ከዚ ቤት ወይኔ ዘልዬ ልውጣ እስከሚል ድረስ አድርገውታል ማለት ነው። ቢዝ ከይሄ እንዳለ ሆኖ ፍቅር እንደገና ሌላ ተንኮል እና ዩሲ ላይ ያው እንትን ይዛበታለች ማለት ነው። ሌላ ፋይል እና ያንን ፋይሉን ለማስመለስ ብሎ ማይፈልገው ስራ ውስጥ ገብቶ እየሰራ ነው ማለት ነው። ፍቅር ምድራዊ ሰይጣን በዚህ ብሏት በዛ፣ በዚህ ቢሉት በዛ እያደረገች በቃ ማታመጣብን ነገር የለም። እና ያለን አብረን ባርኮት ደግሞ ማለት ነው አንተ ከልብህ አዴን ብታፈቅራት ኑሮ የዛኔ ጥላሀት አትሄድም ነበረ። ያኔ ቤዛ ስትመጣ አሁን ደግሞ ምን ብልህ ነው እኔ ላንቺ ቦታ አለኝ ምናምን እያልክ የምታወራት እንዴ? ሴት ልጅ እኮ ስትፈልግ የምታሽከረክራት ስትፈልግ አፈቅርሻለሁ፣ ስትፈልግ እንደፈለግህ ልታደርጋት ትችላለህ። ግን አትችልም ማለት ነው። ሴት ልጅ ልብ ማለት ነው አንድ ጊዜ ነው ማለት ነው። አንዴ የሰበርከው ሂደሃል። እሷ በጣም ደስ ብሏት ነበረ ከባርኮት አፈቀረኝ ምናምን ብላ ግን አንተ እኔ እንጃ ስሜት ነው በቃ። በስሜት የሰው ልጅ በስሜት ሊነዳ እንትን አይልም ማለት ነው። ቤተሰብ ማለት ነው እና ባርኮት የራሱ ጥፋት ነው። ግን ከድብ ጋር ብትሆንም ደስ ይለኛል። በነገራችን ላይ አደይ ማለት ነው እና አዴና ባርኮት ራሱ ቢሆኑም ብዬ ተመኘሁ። ግን አሁን ላይ ደብን በጣም ልትጎዳው ነው። ቤዛ ቤዛ ደግሞ የምታፈቅረው ኤላ ነው። ኤላ ደግሞ ለምለም ለምለም ደግሞ ኤላን ነው የምታፈቅረው። ግን ህይወታቸውን ልታመሰለቃቅልባችሁ ነው የምጠየው ማለት ነው። ቤዛ ሆን ብላ ማለት ነው እና ወጥመድ ውስጥ እያስገባቻቸው ነው ማለት ነው። ሁላችሁንም ልትበታተናቸው ነው። የእውነት በጣም ነው የሚያሳዝኑት። ኤላ ደግሞ ከለምለም ውጭ ማንንም እንትን አይልም። እንግዲህ ኤላን ዛሬ አስክራ ቤዛ ወደ ምኝታ ክፍል ይዘው ገብታል ማለት ነው። በዚህ ጊዜ እንግዲህ ለምለም ምን ይሰማት፣ ምን ትሁን፣ ምስኪንነት በጣም አሳዘነች። በነገራችን ላይ እና ኤኒዌይስ እንትን ባርኮት፣ አሁንም ቢሆን ተረጋግተ ሀስም ማለት ነው የሰው ልጅ ልቡ የሚለውን እንጂ ጭንቅላቱ ልክ እንደመጣለት ይሄ ስሜታዊ ነገር አውጥቶ መናገር የለበትም ነው የማስበው። እና አሁንም ቢሆን የምታፈቅራት ከሆነ የራስህ አድርጋት፣ ወይ ደግሞ አትጉዳት። ከእናንድ የወታዋት ማለት ነውና፣ አዴ በጣም እንትን እያሏት ነው፣ እየተፈታተኗት ነው። በዙሪያዋ በጣም ብዙ ሰውና በጣም ምስጌን። ይመችሽ አዴ፣ ነት አዴ ይመችሽ የምር ደህና ጥፊ አቅም ሰዋለኝ ማለት ነው። እና ማንም እየመጣ እንትን ሊል አይችልም ማለት ነው። እና ጎበዝ ጀግና ማለት ነው። ሰራተኛ ማለት ክብርሽን መጣል አይደለም፣ መዋረድ አይደለም። እነሱ እየሰራሽ እየተንከባከብሽ ራስሽን መጠበቅ ማለት ነውና ሰራተኛ ውስጥ ብዙ ነገር አለ ማለት ነው። እና በማንኛውም ሰራተኛ ቤት ይሄ ሁሉ የምናየው ነገር ነው ማለት ነው። ቤተሰብ እንደዚህ አይነት ነገር አይጠፋም ብዬ ነው የማስበው። አደይ እራስሽን ስለምጠብቂና በፊት ዝም ነበር የምትዩ፣ አሁን ግን ከለምለም ጎን ሆነሽ አብራችሁ ከለምለም ጋር ሆናችሁ ጀግና ስለሆነሽና ራስሽን ደግሞ አሳልፈሽ እንደማሰጪ እየሰራሽ ስለሆነ በጣም እናመሰግናለን ማለት ነው። ቀጥይበት ማለት ነው። ማንም በክብርሽ ላይ እንዲረማመድ እንዳፈቅጭ አሁንም ወደፊትም ማለት ነው እና በጣም ነው ደስ ያለኝ ማለት ነው ፍቅር በነገራችን ላይ የፍቅር ተንኮል መጨረሻ የለውም፣ መጨረሻ ማብቅ የለውም። በቃ እጅ ወደ ላይ እስከሚል ድረስ ጥፊው ነው ያቃጠለውና ና እና የእውነት ይመቻችሁ ማለት ነው። እንደገና ደግሞ አሁን እነሱን ለመለያየት የተሰጠው እንትን የተሰጠው ስራ በጣም ከደብጋ ሆኖ እንደ ጓደኛ ሆኖ አሁን ሊያጣላቸው ነው። ግን አዴይና ደብ ቢጣሉ እኔ አዴና ባርኮት አንድ ላይ ቢሆኑ ብዬ የምመኝ ልጅ ነኝ ማለት ነው። ምክንያቱም በጣም ነው ደስ የሚሉት ማለት ነው፣ ከምነግራችሁ በላይ ከባርኮት ጋር ብትሆን ደስ ይላል። ምክንያቱም የእውነት ነው የሚያፈቅራት። ባርኮት ግን ልቡና ስሜቱ በቃ የተለያየ ሆኗልና ሁለተኛ እንዲሰብርሽ አትፍቀጂለት። አንተ ደግሞ አርፈህ ተቀመጥ ማለት ነው። ዘው ዘው ማለት ዋጋ ያስከፍላል ማለት ነው። ለልይኒ ለምለምይኒ እናት ምስኪን እውነት በጣም አሳዘነችኝ። ነ የእውነት ሴት እኮ በቃ የሴት ጓደኛ አይኖራችሁ። ሴት ማለት በጣም መርዝናት እባብ ማለት ነው። ና የሴት ጓደኛ በጣም አያስፈልግም በአሁን ሰዓት ላይ ማለት ነው። ና እና በጣም አሳዘነችኝ። ስንት ነገር ስንት ነገር ሰርታ ስንት ነገር ለፍቅሯ መስዋዕትነት የከፈለችበት እንዴት አረጋታለኝ። እዚህ ጋ ደግሞ ያው ቤተሰብ ማለት ነው። ሊዱ ሆዬ እቅዳቸውን ሰምታለች፣ ባልሰማሁን አልፋቸዋለች። የሚቀጥለውን አብረን እናያለን ማለት ነው። ሊዱ አሁን ስራዋን ትሰራለች። ካዴ ጎን ነው የምትቆመው። በስተ መጨረሻ ቤተሰብ ማለት ነው፣ አብራችሁን ስለቆያችሁ እናመሰግናለን። ባይ በቀጣይ